በማዕከልላዊ ኢትዮጵያ ክልል የሚገኙ መምህራንና የትምህርት አመራር አካላት ዓለም አቀፋዊ፣ አህጉራዊና ቀጠናዊ ብሎም ክልላዊ ነባራዊ ሁኔታ ላይ ያተኮረ የውይይት መድረክ በተለያዩ አካባቢዎች ተካሂዷል። በክልሉ በአጠቃላይ 45ሺህ መምህራንና የትምህርት አመራር አካላት በውይይቱ መሳተፋቸውን የማዕከላዊ ኢትዮጵያ ክልል ምክትል ርዕሰ መስተዳድርና የማህበራዊ ክላስተር አስተባባሪ፣ የክልሉ ትምህርት ቢሮ ኃላፊ አቶ አንተነህ ፈቃዱ ተናግረዋል ዛሬ በክልላችን ውስጥ ያሉ ከ45 ሺህ በላይ መምህራን፣ የትምህርት ቤት አመራሮች የውይይት ያካሂዳሉ። እንግዲህ እነዚህ መምህራን ለዚህ ክልል ብልጽግናም እንዲሁም ለአገር ብልጽግና እጅግ በጣም ወሳኝ የሆኑ አካላት ናቸው። እነዚህን መምህራንና የትምህርት ቤት አመራሮች። በአጠቃላይ አገራዊ አቅጣጫዎች ላይ ክልላዊ አቅጣጫዎች ላይ እንዲሁም ባሉ ነባራዊ ሁኔታዎች መወያየት እጅግ በጣም አስፈላጊ ነው እና የዚች አገር ብልጽግና የሚረጋገጥ ከሆነ የመምህራኑ ተሳትፎ የመምህራኑ አስተዋጽኦ እጅግ በጣም የላቀ ነው። ትውልድ በመምህር ይቀረጻል፣ ሀገር በትምህርት ይበለጽጋል በሚል መሪ ቃል የተካሄደው ውይይት መምህራን ከመንግስት ጋር ያላቸው ግንኙነት በማጠናከር ሀገሪቱ በትምህርት እንድትለወጥ ያግዛል ብለዋል። እንደ ሀገር በትምህርትና በሌሎችም ዘርፎች የተመዘገቡ ስኬቶችን ማስገንዘብና ለችግሮችም መፍትሄ መሻት ይገባል ብለዋል። ኢትዮጵያ በ2040 ከ20 የበለጸጉ ሀገራት ተርታ ለመሰለፍ እየሰራች መሆኑን የተናገሩት ምክትል ርዕሰ መስተዳድሩ ለዚህ ደግሞ ብቁ ተወዳዳሪና እውቀትና ክህሎቱ የዳበረ ትውልድ ያስፈልጋል ነው ያሉትን ለዚህ ደግሞ መምህራን የአንበሳውን ድርሻ ይወስዳሉ ብለዋል የብልጽግና እንዲረጋገጥ ወቅቱ የሚፈልገውን የሰው ኃይል መምህራችን እንዲያፈራ ካሁኑ በስነ ልቦናም ጭምር ማዘጋጀት ያስፈልጋል መግባባት አለብን ማለት ነውእና የኢትዮጵያ ብልጽግና መረጋገጥ ካለበት የመምህሩ ሚና ትልቅ ድርሻ አለው ብለን የሰው ኃይል በማፍራት ብለን መግባባት መቻል አለብን እና የብልጽግና ጉዟችን እንዲፋጠን ለማድረግ ከመምህራኑ ጋር የምናደርገው ውይይትና መግባባት እጅግ በጣም ወሳኝ ነው። ለኢትዮጵያና ኢትዮጵያውያን መለወጥና ማደግ የማይፈልጉ አካላት በዚህም እዚያም የሚነሱ የመልካም አስተዳደርና ተገቢ የሆኑ ጥያቄዎችን ለአፍራሽ ተልኳቸው ለማዋል እንደሚጥሩ የገለጹት አቶ አንተነህ ፈቃዱም ይህ ክፉ ውሳቢያቸው በመምህራኑ በኩል ቅቡልነት አላገኘም፣ ወደፊትም አያገኝም ብለዋል የማንኛውንም አገር አፍራሽ ጸረ ሰላም ኃይሎች ስልጣን ናፋቂዎች፣ የሚያደርጉትን ሃይጃክ ለማድረግ የሚሞክሩትን የእኛ መምህራን እንደማይቀበሉትና ጥያቄያቸውን ግን ሰላማዊ፣ ዴሞክራሲያዊ በሆነ መንገድ ለሚመልስላቸው መንግስትና ፓርቲ ለማቅረብ ዝግጁ መሆናቸውን አንስተዋል። ስለዚህ በቀጣይም ሁሌ የእኛ መምህር ከጸረ ሰላም ኃይሎች አገር ለማፍረስ ከታጠቁ ስልጣን ናፋቂዎች አጀንዳ እራሳቸውን ለማቀብ ዝግጁ መሆናቸውን ገልጸዋል። የስልጤ ዞን ትምህርት መምሪያ ኃላፊ አቶ ሽኩረላ አወለ በበኩላቸው በዞኑ 8154 መምህራን ተሳታፊ ሆነዋል ብለዋል። አጠቃላይ በዞናችን አሁን ስልጠና የሚሰጠው በ52 ስልጠና ማዕከላት ነው። አጠቃላይ በዚህ ስልጠና የተሳተፉ ያሉ መምህራን 8154 መምህራን ናቸው። በዚህ ስልጠና በዋናነት ያ መምህራን እንደሚታወቀው በሀገር ግንባታ ሂደት ላይ ትልቁን ሚና የወሰዱት መምህራን ናቸው። የሰው ኃይልን በሙያው ክህሎት እና ስነ ምግባር ገንብተው ለዚች ሀገር ኢኮኖሚና አስተዋጽኦ የሚያደረግ ትውልድ የሚገነቡት መምህራን በመሆናቸው አጠቃላይ ለመምህራኑ የሚሰጡ ስልጠናዎች ለሀገራዊ እድገት ትልቅ ፋይዳ ያለው ነው። የውይይቱ ተሳታፊዎችም ስልጠናው ወቅቱን የጠበቀ ብለውታል። ጊዜውን የዋጀ ነው ብዬ ነው የማስበው። ምክንያቱም አሁን ካለንበት ነባራዊ ሁኔታ አንጻር ኬላሪት የሚፈጠርባቸው በርካታ ዘርፎች አሉ። ከዚህ ከመንግስት ሰራተኛውም ቶታሌ እንደ ሀገርም ባሉት እንደ ፓርቲም ባሉት አንዳንድ ነገሮች ላይ ኬላሪቲ የሚፈጠርበት ወይም ደግሞ ግልጸኝነት የሚፈጠርበት ሰዓት ነው ብዬ አስባለሁ። አገር ደግሞ ምትለማው በደቡብ ወይም ስራ በመዝጋት ወይም በማደም አይደለም። አገር ምትለማው በውይይት በሰላማዊ መንገድ ተወያይተ ችግሮች እንዲፈቱ ማድረግ ይቻላል።